ምድር ላይ ከወረደበት ጊዜ ጀምሮ ቡድን በማፍራት ላይ ስላለ በጣም አደገኛ ስለሆነ ጠላት ነው ዛሬ የምንናገረው። የሚያፈራው ቡድን የእግር ኳስ ተጫዋቾች ያዘል አይደለም። ባይሆን እየመራ ወደ ጀሀነም ይዟቸው የሚገባ ቡድን፣ ሊያታልላቸውም ይፈልጋል። ወደ ጀሀነምም ብቻውን ላይገባ በአላህ ልቅና ምሏል። አደገኛ ጠላት ከበስተፊቶቻችን ከኋላችንም ከቀኞቻችንም ከግራዎቻችንም በርግጥ እንደሚመጣብንም ቁርአን ተናግሯል። ይህ ጠላት አባቴንም አባትህም እናቴንም እናትህም አደምንና ሐው ወደ መሬት ሊወርዱ የቻሉበት ምክንያት እሱ ወስውሶ በአሳሳታቸው በአንዲት ጥፋት ነው። እኔ እናንተ ስንቴ አጥፍተን ይሆን አባታችን አደም ዓለይሂ ሰላም ከጀነት እንደወጡ እኛ በጥፋቶቻችን ምክንያት ከደስታ ዓለም እንድንወጣ እንፈልጋለን። ይህ ጠላታችን ምሏል። በሚያሳዝን መልኩም ይህ መሐላው እውን ይሆናል። ብቸኛው እውነት የተናገረበት ጉዳይ ቢኖር የማለበት ጉዳይ ነው። ምን አለ? እርሱም አለህ በአሸናፊነትህ ይሆንብኝ በመላ አሳስታቸዋለሁ ከነርሱ ምርጥ የሆኑት ባሮችህ ብቻ ሲቀሩ። አላህ ምርጥ ከሆኑት ባሮቹ ያድርገን። ይህ ለዘላለም ጠላታችን የሆነው ሸይጣን ተከታዮቹን ለማበራከት ሌተ ቀን ይሰራል። በትንሣኤው ቀን ደግሞ ጀሃነም ውስጥ አላቃችሁም ብሎ ይክዳቸዋል። አላህም ጥራት ይገባውና ምን ይላል፣ የአደም ልጆች ሆይ ሰይጣን አባትና እናታቸውን ሐፍረተገላቸውን ሊያሳያቸው ልብሶቻቸውን ከነሱ የገፈፋቸው ሲሆን ከገነት እንዳወጣቸው ሁሉ እናንተን አይሞክራችሁ እነሆ እርሱ ከነሠራዊቱ ከማታዩዋቸው ስፍራ ያዩዋችኋልና። እና እኛ ሰይጣናትን ለነዚያ ለማያምኑት ወዳጆች አድርገናል። ስለዚህ ወዳጆቼ በአሁኑ ሰዓት እንደምናየው ፈተናው በዝተዋል። አንዳንዱም ሲጣላ ወይም ሰው ሲገድል ወይም የሆነ ጥፋት ሲያደርስ ሰይጣንን ሲራገም ትሰማዋለህ። እንደዚህ አይደለም ወንድሜ።

ወይም አንዳንዱ እንደሚለው ባለ ቀንድ ሆኖ በትክክለኛ መልኩ ቢመጣና እኔ እብሊስ ነኝ ቢል አትታዘዘው። ነገር ግን መካሪ መስሎ ይመጣብሃል። እኔኮ አስብልሃለሁ፣ እኔኮ እወድሃለሁ እያለ ሊያታልልህ ይሞክራል። ተመሳሳይ ነው ጉዳዩ። አባታችን አደምንና እናታችን ሐዋን ወስውሶ ከጀሃንም እንዳስወጣቸው አንተንም አታሎ ከአላህ እዝነት ሊያረቅህ ይጥራል። ከእናተ ሆድ ከወጣህበት ቀን አንስቶ አንተን የማሳሳት ሥራ ላይ ይጠመዳል። ለዚህም ምን ይባላል፣ ሕፃን ልጅ በሚወለድበት ጊዜ የሚያለቅስበት ምክንያት ከሸይጣን በሚያገኘው ውጋት ነው። በወጥመዱ እስኪገባና ከቡድኑ እስኪቀላቀለው ድረስ እንደማይቶ ቃል ይገባለታል። አንዳንዶቹ ይገርማቸዋል። በቡድኑ ያላቸው ሚና እንደ አጥቂ ሆነው ታይዋቸዋላችሁ ተከታይ አባል መሆኑ ሳይበቃው ጭራሽ እንደ አጥቂ ሆኖ በክፋት ሥራ ላይ የሚያክለው የሌለ እስኪ መስል ድረስ ሸረኛ ሰው አለ። እንዲያውም ሸይጣን የዛን ሰው የክፋቱን ጥጋ አይቶ እኔ እንዲህ እስክትሆንማ አልወሰወስኩም የሚለው ይመስላል። ስለዚህ አንዳንድ ምስኪኖች ሸይጣን በማመናቸው ተታለሉ፣ ከመስመር ወጡ። ከዚያም መጨረሻ ላይ ሸይጣን ነው ያታለለን ይላሉ። በአሁኑ ሰዓት የሰውን ነፍስ በማጥፋታቸውና እስር ቤት ውስጥ ሆነው የሞት ቅጣታቸው በመጠባበቅ ላይ ያሉ ብትጠይቋቸው ሸይጣን ነው ያታለለን ይላሉ። ሚስቱን የፈታ ሸይጣን ነው ያታለለን ይላል። መንገድ ላይ አንዱ ቢተናኮልህና ለጥል ቢጋብዝህ እሺ ብለህ ከገጠምከው ማንን ነው የታዘዝከው? እሱን ነው ወይንስ ሸይጣንን? ሸይጣንን ነው የታዘዝከው። በአሁኑ ሰዓት ወጣቶቻችን ለእንቅልፍ የሚሯሯጡበት ዒሻ ሰላት ከመድረሱ ዐሥር ደቂቃ አካባቢ ሲቀረው ነው። ከዛ በፊት እኮ በጣም ንቁ ሆነው ታየዋለህ። አዛን ሌላ አካባቢ ጣፋጭ እንቅልፍ ይታየውና ማዛጋት ይጀምራል። አባቱ ቢለምነውም እናቱ ስገድ ብላ ብትማጸነውም አይ ራሴን አሞኛል ልተኛ ነው ይላል። ሸይጣን ተጭኖት እንጂ ሌላ አይደለም። ከዚያ ምን ይሆናል? ይተኛና ሲነሳ ፈጅር ከዙሁር ወይም ከዓስር ጋር አንድ ላይ ይሰግዳል። ይህ ማለት አንድ ሰው ከመካከላችን ተነስቶ አንድ ሐሳብ አለኝ ቢልና ለምን ሓጅን በዙል ሒጃ ሳይሆን በዙል ቅዕዳ አናደርገው? የሰው መጨናነቅ ሳይኖር በነፃነት ማድረግ እንችላለንና ቢለን ምንድነው መልሳችን? ቀጥ ብለህ ወደ አእምሮ ሕሙማን ሆስፒታል ሄደህ ሕክምና ተከታተል ነው የምንለው። በዚህ ሰው ላይ ከሳቅን ፈጅርን ከዙኅር ጋር አንድ ላይ አድርጎ በሚሰግድም ሰው ላይ መሳቅ አለብን። ድርጊታቸው ተመሳሳይ ስለሆነ ሸይጣን ነው ያሳመነው፣ ሸይጣን ነው የወሰወሰው፣ እሱ ነው ያታለለው። ዛሬ ብታጠፋ ነገ ጌታ ይምርሃል፣ ስለዚህ ዝም ብለህ አጥፋ እያለ ያታልልሃል። ብልሃቶቹ ስንት ወጣቶችን አጥፍተዋል መሰላችሁ? ይቅርታ ይህን ቃል በመጠቀሜ ነገር ግን የአንዳንዶች ጆሮ የሸይጣን መጸዳጃ ቤት ሆኗል። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ፈጅር ሳይሰግድ የንጋት ፀሐይ ወጣችበት ሲሏቸው እሱኮ ሸይጣን በጆሮ ላይ የሸናበት ሰው ነው አሉ። ስለዚህ አንዳንድ ሰዎችን ስትመለከቱ በጥፋት ዓለም በመዘፈቃቸው ሸይጣን ነጻነቱን ያገኘባቸው ይመስላል።

ሀፍረተ ገላችንን ሊመለከት ስለሚችለው ሸይጣን ስናወራ ብቅ እልም ባይ መሆኑን አላህ አብስሮናል። ይህ ማለት አላህን ባወሳን ጊዜ ይጠፋል፣ እልም ይላል። አላህን እያወሳን የማይጠፋ ቢሆን ኖሮ አስባችሁታል? ትልቅ ፈተና ነበር የሚሆነው። አምባ ገነን ሆኖ ይቈጣጠረን ነበር። ነገር ግን ደካማ ፍጡር ነው። አላህም ጥራት ይገባውና እንዲህ ይላል የሰይጣንንም ጭፍሮች ተጋደሉ የሰይጣን ተንኮል ደካማ ነውና አያተል ኩርስይን ብንቀራ እናጠፋዋለን አዛን ሲባል እያን ዛረጠ ይሮጣል ቢስሚላህ ብቻ ካለ ጋኔኖች እንዳያዩን ዐይናቸው ይጋረዳል በጣም ደካማ ነው ታዲያ እንዴት ነጻነቱን አገኘብን እንዴት ኃይሉን አሳየብን አላህን ማስታወስን ስለቀነስን ቀነስን ክፍቶቻችንን ስለበዙ ነው ስለዚህ ቀደም ብለን እንደጠቀስ ነው፣ ከሸይጣን ብልሃቶች አንዱ መካሪ መስሎ መምጣቱ ነው። ይህንንም ዘዴ ተጠቅሞ ነው አደምን ከጀነት ያስወጣው። እንዴት በጀነት ከነበሩት ከነዚያ ዛፎች ሁሉ አላህ ከከለከለው ዛፍ ሊበላ የቻለው ተብለው አንዳንዱ ሙፈሲሮች ሲጠየቁ እንዲህ ይላሉ፣ ኢብሊስ መካሪ መስሎ ሲመጣ ከዚህ ዛፍ ከበላችሁ ዘውታሪዎች ትሆናላችሁ ብሎ በአላህ በመማሉ ነበር።

ተስፋ እንድትቆርጥ ማድረጉ። አንተ አሁን ጀነት እገባለሁ ብለህ ታስባለህ ይለሃል። አንተ አሁን ሞባይልህ ቢፈተሽ የማዓት ቆሻሻ ነገሮች ሰብስቦ ይዘዋል እኮ ይለሃል። ትናንት ምን እንዳደረክ ረሳህ እንዴ እያለ ይወተውታል። ያለፈው ወንጀልህን እንድታስታውስና ከአላህ ረሕመት ተስፋ እንድትቆርጥ ይገፋፍሃል። አላህ ግን እየጠራህ ነው።

እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቆረጡ አላህ ኃጢያቶችን በመላ ይምራልና በመላ ሲባል ሁሉም የኃጢያት አይነቶች ያጠቃልላል በአላህ ማጋራት እንኳን ቢሆን ሰውየው በሕይወት እስካለና ተውበት ቢያደርግ አላህ ይምረዋል አላህ ሱብሓነሁ ወተዓላ በቁርአን እንዲህ ብለዋል አላህ በርሱ ማጋራትን በፍጹም አይምርም ይህ ማለት በአላህ ላይ እያጋራ የሞተ ሰው አላህ አይምረውም። ከዚህ ሌላ ያለውንም ኃጢአት ለሚሻው ሰው ይምራል። هو اليأس من الحياه ሁለተኛ የውስወሳ ዘዴ ከህይወት ተስፋ መቁረጥ። ራስን የማጥፋት እሳቦት መብዛቱን አላስተዋላችሁም? የመንፈስ ጭንቀት፣ የመሳሰሉት መበራከታቸውን አላስተዋላችሁም? አንዳንድ የሥነ እምሮ ሐኪሞች እንደሚገልጹት ከታካሚዎቻቸው ከ65 እስከ 70 ፐርሰንት የሚሆኑት ራስን ስለ ማጥፋት አስባችሁ ታውቃላችሁን? ተብለው ሲጠየቁ አው ነበር መልሳቸው። አንዳንዶቻችን ለብዙ ጊዜ ራስን ለማጥፋት አስበን እናውቃለን። ተስም ት አንዳንድ ሴቶች አላህ ሆይ ውሰደኝና ገላግለኝ ስትል አትሰሙው

በውስጥህ የተከማቸው የጭንቀት አይነት አስወጋጁ ማን ነው? የፈረጅ ቁልፎች በማን እጅ ነው ያለው? በአላህ እጅ እንጂ በሸይጣን አይደለም። ለዚህም ነው ሸይጣን በሕይወት ተስፋ እንድትቆርጥ የሚያደርግህ። ክሎሮክስ መጠጣት፣ ክኒኖች መዋጥ፣ እራስን ከፎቅ ላይ መወርወር፣ አንገትን በገመድ ላይ አስሮ መንጠልጠል። ለምን? ይህን ድርጊታቸው ትክክል መሆኑን ሸይጣን አሳምኗቸው ከህይወት ጭንቀት መገላገል ብቸኛ መንገድ መሆኑን እንዲታያቸው በማድረግ አታለላቸው። ይህ እንግዲህ ከሸይጣን የማታለያ ዘዴዎች አንዱ ነው። ስለዚህ ሸይጣን ራስህን አጥፋ ብሎ ሊወሰውስህ ቢመጣ እኔ ጌታ አለኝ ብለው ከአላህ ጋር የሆነ አይጠፋም፣ አላህን የጠበቀ ይጠብቋል። ስለዚህ ሸይጣን ከአላህ እዝነት ተስፋ እንዳያስቆርጥህ ተጠንቀቅ። ሶስተኛ የውስወሳ ዘዴ ከመጪ ጊዜ ተስፋ እንድትቆርጥ ማድረግ። ነገን ተስፋ የሌለው እንደሆነ አድርገህ እንድታስብ ያደርግሃል። ስለ ወደፊት ህይወትህ ጨለምተኛ አስተሳሰብ እንዲያጠቀህ ያደርጋል። ሁሌም ህይወትህ ጥበት ውስጥ ለመክተት በተጠንቀቅ ይጠባበቃል። ዛሬ ሥራ ካላገኘህ ነገም ያውነው አላገኝም ያስብልሃል። ያላገባህ እንደሆነ በትዳር ላይ አሉታዊ ግንዛቤ እንዲኖርህ ይገፋፋል። ድህነት ላይ ከሆንክ ድህነት እጣፋን ታይኖ በቃ እያልክ እንድታስብ ይወተውታል። ተረጋጋ ወንድሜ፣ መልካምነት ሁሌም አለህ፣ ነገም ያማረ ይሆናል። ተስፋም ሁሌ አለህ። ከሕይወት ተስፋ አትቁረጥ። የመንፈስ ጭንቀቱን አስወግድ። ስለ መጪው ሕይወትና ስለ ሲሳይ መጨነቅ አቁም። ምክንያቱም ሲሳይን የሚለግስህ ጎንዳንንና አዕዋፋትን እንዲሁም ፍጥረቱን በሙሉ የሚለግሰው ለጋሱና ሐያሉ አላህ ብቻ ነው። አንዳንድ ወጣቶች የሥራ ቅጥር አልሳካ ሲላቸው የባህሪ ለውጥ ሲያመጡ ታያለ። በወላጆቹ ላይ በጓደኞቹ በወንድሞቹ ላይ ሲነታረክና ሲነጫነጭ ታዩታላችሁ። ከዚያም እንዲህ ያለ ኑሮን

ካንተ የሚጠበቀው በሱ ላይ ሊኖርህ የሚገባውን መመካት አሳምረህ መፈጸም ነው። ተናንሰህ መቅረብ ነው። ለፈጸምካቸው ወንጀሎችም ምህረቱን መጠየቅ ነው። ነገም በአላህ ፈቃድ ከዛሬ የተሻለ ይሆናል። ምክንያቱም በጌታችን እንተማመናለን። ዛሬ የተንከባከበን ነገም ይንከባከበናል። ዛሬ የሰጠን ነገም ይሰጠናል። ልጅ በአባቱ በመመካቱ ከተኩራራ

የሆነ ጊዜ አንድ ወጣት መኪና እየነዳ ሳለ አንድ ሌላ መኪና ከኋላው ገጨው መሰለኝና፣ ከዚያም ወጣቱ በንዴት ገንፍሎ ዱላ ይዞ ወረደ። ከዚያም የዚያኛው መኪና አሽከርካሪ በእድሜ ገፋ ያሉ አዛውንት ነበሩና፣ ወጣቱ መምጣቱን ሲመለከቱ የመኪናውን መስኮት ዘግተው መኪናቸው ውስጥ ቁጭ አሉ። ወጣቱም እየጮኸ ወንድ ከወንክ ውረድ ሲለው ወንድ አይደለሁም አልወርድም አሉት። አዛውንቱ ከዚያም አዛውንቱ ያለውበት መስጂድ መጥተው ታሪኩን ሲነግሩን በአላህ ይሁንብኝ በጣም ጀግና ወንድኖት ነውት። በእንዲህ አይነት ሁኔታ ስሜታቸውን ሊቈጣጠሩ የሚችሉት የምር ጠንከር ያለ ስብዕና ያላቸው ሰዎች ብቻ ናቸው አልኳቸው። ያ ወጣት ሄደህ ምታ፣ በቀላሃን ውሰድ እያለ ሲወሰውሰው የነበረው ሸይጣን ነው። ሰውየውን መጥቶት ቢሆን ኖሮ መጨረሻው እስር ቤት ነበር የሚሆነው። ከዚያም መጸጸቱ አይቀርም ነበር፣ ምክንያቱም እንዳልነው ንዴት ሁሌም የጸጸት ሁለተኛው ገጽታ ነውና። አምስተኛ የውስወሳ ዘዴ፣ መቀጠል ባትፈልግም ነገር ግን አንዴ ሞክር ይልሃል። አንድ ሲጋራ ብቻ አጭስ፣ አንዴ ብቻ ሺሻ ሳባ አድርግ፣ አንዴ ብቻ መጠጥ ቅመስ እያለ ያስጀምርና ከዚያም በቀላሉ ሊወጡት የማይችሉት ጉድጓድ ውስጥ ያዘፍቃል። ማንኛውም የአደጋ ጉዞ በአንዲት አቅልለን በምናያት እርምጃ ነው የሚጀምረው። ስለዚህ ጠንቀቅ እንበል ወዳጆች። ስድስተኛ የውስወሳ ዘዴ ወንጀል በሚሰራበት ወቅት ይሉንታን ማንጠባረቅ። ለምሳሌ ከመጥፎ ጓደኞች ጋር ተቀምጦ ሳለ በቲቪም ሆነ በሌላ ክልክል የሆነ ነገር ቢከፈት እነሱን ላለማስቀየም ዝምታን ከመረጠ ይህ የሸይጣን ውስወሳ ያጠቃው ሰው ነው። መጀመሪያውኑ ከእንደነዚህ አይነት አጥፊ ከሆኑ ሰዎችና በክለት ካጠቃው ቦታ መራቅ ነው ትክክለኛው እርምጃ። ሰባተኛው የውስወሳ ዘዴ ኃላፊ በሆኑ ፈተናዎች መጠመድ። ሁሉም ወንጀሎች ሲጋራ ማጨስ፣ ዝሙት መፈጸም፣ ሺሻ ማጨስ፣ ሐሺሽ መጠቀም የመሳሰሉት ወንጀሎች አታ ላይ የሆነ ደስታ መሳይ ጊዜያዊ ስሜት ብቻ ነው ያላቸው። ከዚያም ጸጸትና የኃጢአት ዕዳ ብቻ ነው ትርፉ። የሸይጣን እስረኛ መሆን ብቻ ነው ትርፉ። የቁጭት ምርኮኛ መሆን ብቻ ነው ትርፉ። ስለዚህ ጠንቀቅ እንበል ወዳጆች። ስምንተኛው የውስወሳ ዘዴ ለሶላት ማሳነፍ። ከሸይጣን የውስወሳ ዘዴዎች አንዱ ተጫጭኖ ሶላትን አክብደህ እንድታይ ያደርጋል።

ሁለተኛው ቋጠሮ ይፈታል። ሰላቱን ለመስገድ አላሁ አክበር ሲል የመጨረሻውና ሦስተኛው ቋጠሮ ይፈታል። ይህን ያደረገ ሰው ትጉና ጥሩን መንፈስ ተላብሶ ይውላል። ካልሆነ ግን መንፈሰ ክፉና ሰነፍ ይሆናል። ስለዚህ ወዳጆቼ ያንዳንዱ ሰው ጠዋት ላይ ያላቸው ሁኔታ ድብርቱ እንደ ተጫጫነው ነው ሦስቱ ቋጠሮዎች ስላልተፈቱለትና ጆሮዎቹ ከሸይጣን ሽንት ስላልጸዱ ነው። የፈጅር ሰላትን ሰዓቷን ጠብቆ በመስገድ ቀኑን ቢጀምር ወላሂ ቀኑ ብሩህ ይሆንለታል። አስረኛው የውስወሳ ዘዴ የሰዎችን ስሜት መቆጣጠር፣ በተለይም የወጣቶችን ቀልብ በስመ ንጹሕ ፍቅር ልቦችን ማስተሳሰር። በሆነ አጋጣሚ እንዲተዋወቁ ያደርግና ከዚያም እንዲደዋወሉ፣ ከዚያም እንዲገናኙ ከዚያም የፍቅር ቃላት እንዲለዋወጡ እያለ እያለ ወደ ጥመት ይከታቸዋል። ጭራሽ የጥመቱም ክልል ሰፍቶ ወንድ ከወንድ ሴት ከሴት ጋር ግንኙነትም እንደ ቀላል በሚታይበት ዘመን ላይ ነን ያለ ነው። አላህ ጥራት ይገባውና በሎጥ ዓለይሂ ሰላም ህዝቦች ላይ ምን አይነት ቅጣት እንዳወረደባቸው ሁሉም የሚያውቀው ነው። ማንኛውም ፍቅር ንጹሕ የሚባለው በትዳር ከተጣመሩ ወዲያ ያለው ነው። ከትዳር በፊት ያለው ፍቅር ከሸይጣናዊ የውስወሳ ዘዴዎች አንዱ ነው። አሥራ አንደኛው የውስወሳ ዘዴ ለተውበት ወይም ለንስሐ ቀጠሮ መስጠት። አንዳንዱ ወጣት ተውበት አድርግ ስትለው ገና ወጣት እኮ ነኝ ትንሽ ዘና ልበል ብዙ ጊዜ ያለኝ ይላል። ወዳጄ በጊዜ ያልያዝከው ነገር ከረፈደ ያመልጣል። ምን ያህል ዕድሜ እንደተመደበልን አናውቅም። በጊዜያዊዋ ዓለም ተታለን የነገው ዘላለማዊ ደስታን እንዳናጣ ጥንቃቄ ይሻል። ስለዚህ ዛሬ መተውበት እንዳለበህ እያወክ ለነገ ይሁን ካልክ ይህ በራሱ ተውበት የሚያስፈልገው ትልቅ ጥፋት ነውና ተውበት እናድርግ ወዳጆች። አይ ምን ሕየል ሸይጣን አና ሑር። ዐሥራ ሁለተኛ የውስወሳ ዘዴ እኔ የፈለግኩትን ማድረግ የምችል ነፃ ሰውኒ ብለህ እንድታስብ ማድረግ ወንድሜ እኔ ነፃነኝ ብለህ ከማሰብህ በፊት የአላህ ባሪያ መሆነህን አትዘንጋ። አንተ ራስህን ፈጥረሃል፣ ጾታህን ወስነሃል፣ መልክህን ቀርጸሃል፣ ዜግነትህን ሀገርህን መርጠህ ነው የተፈጠርከው አይደለም። ስለዚህ የአላህ ባሪያ እንጂ ነፃነኝ አትበል። ከሸይጣን ውስውሳዎች እኔ የፈለግኩትን የማድረግ ነፃነት አለኝ፣ ሲጋራ ማጨስ ብፈልግም ነፃነት አለኝ ሴቶችን መተዋወቅ ብፈልግም ነጻነት አለኝ፣ ወዘተ የሚሉት ናቸው። ወንድሜ እንዲህ አይነቱ ነጻነት ለአላህ ሊኖረህ ከሚገባው ባርነት ያረቅሃል። ስለዚህ ወንጀልን በመስራት ራስን ለማርካት ለስሜት ተገዥ መሆን ስሜትን እንደ ማምለክ ይቆጠራልና ከከሳሪዎች እንዳንሆን አደራ። አላህ ሆይ ከሸይጣን ጉትጎታዎች በአንተ እንጠበቃለን። ከጀሃንም ይጠብቃችሁ። ከሸይጣን በአላህ ተጠበቁ።